በአዲሱ መደበኛ ትርጉም ነው። እኔ ዛሬ የማካፍላችሁ መጽሐፍ ቅዱሱን እንግዲህ ረጋ ብዬ እያነበዋለሁ እንደዚህ ያነባለው ያው በጸሎት ውስጥ ስለነበርን ቀጥታ ወደ እግዚአብሔር ቃል ነው ሄዳ እግዚአብሔር ልባቸው ንጹሕ ለሆነ ለእስራኤል እንዴት ቸር ነው። እኔ ግን እግሬ ሊሰናከል አዳልጦኝም ልወድቅ ጥቂት ቀረኝ። ክፎች ሲሳካላቸው አይቼ በአመፃቸውም ቀንቼ ነበርና ይላል። ስለዚህ መጽሐፍ ጥቂት ነገር ብዬ ወደ ዋናው ሀሳቤ ላይ ልግባ። መጽሐፉን የጻፈው የዚህ መጽሐፍ ጸሐፊ አሳፍ ነው። አሳፍን እንደምንመለከተው በዳዊት እና በሰለሞን ስሮ መንግስት ላይ በመቅደሱ አካባቢ ትልቅ ስራ የሰራ የመዘምራን አለቃ ጸሐፊም ነው ረዥም ዘመን በቤተ መቅደስ አካባቢ ላይ እግዚአብሔርን ለረዥም ዘመን ያገለገለ ሰው ነው። ይሄ መጽሐፍ የመዝሙረ ዳዊት መጽሐፍ መቶ ሀምሳ ምዕራፎች ሲኖሩት ከነዚህ መጽሐፎች ብዙዎች እንደጻፉት ይገመታል። የሙሴ መጽሐፍ የቆሬ ልጆች አሉ። የአሳፍ ደግሞ መጽሐፍ አለ። አሳፍ ከአስራ አንድ በላይ መጽሐፎችን ጽፏል በመዝሙረ ዳዊት መጽሐፎች ውስጥ ላይ ዛሬ ከእናንተ ጋር እንደዚህ በሚል ርዕስ የእግዚአብሔርን ቃል እንካፈላለን። የእግዚአብሔር ቸርነት በሚል የእግዚአብሔርን ቃል እንካፈላለን። ክፍሉን እንዳነበብ ነው። ይሄ ሰው አሳፍ መጽሐፉን ሲጀምር እንደዚህ ብሎ ጀመረ። እግዚአብሔር ልባቸው ንጹሕ ለሆነ ለእስራኤል እንዴት ቸር ነው ይልና፣ እኔ ግን እግሬ ሊሰናክል አዳልጦኝም፣ ለወደቅ ጥቂት ቀረኝ። ክፉዎች ሲሳካላቸው አይቼ በአመፃቸው ቀንቼ ነበር። ይህ ሰው አሁን ምን አይነት ህይወት ውስጥ አሁን ምን አይነት አቋም ላይ እንዳለ ከሚናገረው ንግግር መረዳት እንችላለን። መጀመሪያ የእስራኤልን ህዝብ ልባቸው ልባቸው ንጹሕ የሆኑ የእስራኤል ልጆች እግዚአብሔር ለነሱ ምን አይነት አምላክ እንደሆነ ራሱም እስራኤላዊ ነው። ግን እስራኤላውያንን ለይቶ ለነሱ እግዚአብሔር በሚገባ ቸር ነው ብሎ እነሱን ያስቀምጥና ራሱን ደግሞ እኔ ግን ይላል እኔ ግን እግሬ ሊሰናከል አዳልጦኝም፣ ልወድቅ ጥቂት ቀረኝ ይልና ሌሎችን ደግሞ ይጠቅሳል። ክፎች ሲሳካላቸው አይቼ በአመፃቸውም ቀንቼ ነበርና፣ ይሄ ሰው መሀል ላይ ያለ ሰው ነው ከእስራኤላውያን ከእግዚአብሔር ጋር እንዳሉ በልብ ንጽሕና ከእግዚአብሔር ጋር እንደቆሙ ሰዎች አይደለም፣ ከአመፀኞችም አይደለም። በአመፀኞችና በንጽዎች፣ በትጎችና በደካሞች መሀል ላይ ያለ ሰው መልእክት ነው። ስለ እግዚአብሔር ቸርነት ግን የቀመሰ ስለ እግዚአብሔር ቸርነት ያየ የእግዚአብሔርን ቸርነት ምን እንደሆነ የገባው ሰው ነው። ነገር ግን አንድ በህይወት ድካም የተሳበበት ሕይወት አለ እኔ ግን አዳልጦ ልወድቅ ጫፍ ላይ ነኝ፣ ትንሽ ነ ቀረኝ ብሎ ይናገራል። ከምን አንጻር ነው? ይህ ሰው ወደዚህ የተሳበበትን ምክንያት ከዚህ በኋላ ዘርዝሮ ይናገራል። እንደዚህ ስል ክፎች ሲሳካላቸው አይቼ በአመፃቸውም ቀንቼ ነበር። ቅናቱ ሲናገር እንደዚህ፣ ላይ ቁጥር አራት ላይ አንዳች ጣር የለባቸው ሰውነታቸውም ጤናማ የተደላደለ ነው። አሁን ይሄ ነገር እኔን ሳበኝ። ምንድን ነው አሳፍን የሳበው? አንዳች ጣር የላቸውም። ኖ እፎች ሰውነታቸው የተደላደለ ነው፣ ጤናማ ነው። ነገር ሁሉ ለእኔ ግራ ገባኝ አለ። ምንድን ነው ግራ እንዲገባው ያደረገው አይ ይሄ ተገላቢጦሽ ሆኗል። ሲሆን ሲሆን አንዳች ጣሪ ሊኖራቸው የማይገባ ሰዎች ከእግዚአብሔር ጋር የኖሩ ሰዎች ናቸው። ጤናማና የተደላደለ ሕይወት ሊኖራቸው የሚገባ እነዚህ ከእግዚአብሔር ጋር የኖሩ ሰዎች ጣር ክፎች ኖሮ ይሄ ነገር እኔን ስቦኛለ ወደ እነሱ እየጎተተኝ ነው ይላል። አንድ አጅጣር የላቸው ሰውነታቸው ጤናማ እየተደላደለ ነው። ከዚህ ቃል በፊት ሲሳካላቸው አየው ይላል። ወዳጆቼ ብዙ ጊዜ በምስባኮቻችን ላይ የምንሰማቸው አንዳንድ የምንሰማቸው ስኬት የመንፈሳዊ ማንነት ውጤት ልኬት ተደርጎ የሚነገሩ ብዙ ምስባኮቻችን ላይ እናያለን። ስኬት አይደለም። እሱ በሱ ተደምድሞ የሚወሰድ ጉዳይ አይደለም። አመፀኞችም ክፉዎችም በዚህ ምድር ላይ ሊሳካላቸው ይችላል። ሊሳካላቸው ይችላል። እዚህ ጋር ስንመለከት ጸሐፊው ይሄ መዝሙረኛው አንዳች ጣር የለባቸው፣ ሰውነታቸው ጤናማ የተደላደለ ነው። በሰው ይደርስባቸው አሁን ወዳጆቼ ጠልቀን ወደ ክፍሉ ወደ ሀሳቡ ስንሄድ እንኳን እሱን እኛን ራሱ እየሳበን ይሄዳል። ይሄ ነገር እንዴት ነው ያስብላል። በሰዎች የሚደርሰው ጣጣ አይደርስባቸውም። እንደ ማንኛውም ሰው መከራ አያገኛቸውም። ማንን? ክፎችን። ማንን? አመፀኞችን። ስለዚህ ተሳብኩኝ። ምክንያቱም በዚህ ምድር ላይ ማንም ሰው መከራ አይፈልግም። ማንም ሰው በሰዎች የሚደርሰው ጣጣ በሰዎች የሚደርሰው ሲቃይ እንዲያገኘው ማንም ሰው አይፈልግም። እነዚህ ሰዎች ግን ከስቃይ ከመከራ ከየትኛውም ምድር ላይ ካለ አስቸጋሪ ከሚባሉ ነገሮች ነፃ ናቸው። ይሄ ነገር እኔን ወደ እነሱ ጎትቶኛል ስቦኛል። ልወድቅ ነው፣ ጣር ላይ ነኝ፣ ጫፍ ላይ ነኝ ብሎ ይናገራል። እንደዚህ ይላል ቀጥሎ ቁጥር ስድስት ላይ ስለዚህ፣ ትዕቢት የአንገት ጌጣቸው ነው። በአመፅን አመፅንም እንደ ልብስ ተጎናጽፈዋል። የሰባ አይናቸው ይግሮጠረጣል። ልባቸውን በከንቱ ሀሳብ ተሞልቶ ይፈሳል። በፌዝና በክፋት ይናገራሉ። ቀና ቀና ብለው አፋቸውን በሰማይ ላይ ያሰራዊት አምላክ አንደበታቸው ምድርን ያቃልላል። የማን የክፎች ነፍሴ እግዚአብሔርን ቀና ይላሉ በቃ ከነሱ በላይ ማንም በምድር ላይ እንደሌለ ምድርን ጨርሰው ሰማይ ላይ ይሄዱና ሰማይ ላይ ራሱ አንደበታቸውን ይከፍታሉ ማን አለ ከኛ በላይ ይሉና ስለዚህ ህዝብ ወደ እነርሱ ይነጉዳል ውሃቸውንም በግፍ ይጠጣል እነዚህ ሰዎች ደቀ መዛሙርት ለማፍራት አይቸገሩም ህዝብ በሙሉ ወደ እነርሱ ይነጉዳል ለምን የሚታይ ነገር አለ። እነሱ ጋር መከራ አያገኛቸው፣ ችግር አያገኛቸው፣ በሰው ላይ የሚደርሰው ጣጣ አያገኛቸው። ምንም ነገር በህይወታቸው ሲሆን አላየንም። ስለዚህ ህዝብ እየጎረፈ ነው ወደ እነሱ ይሄዳል፣ ይነጉዳል ይልና፣ ለመሆኑ እግዚአብሔር እንዴት ያውቃል? በልዑልስ ዘንድ ዕውቀት አለ ይላሉ። ታውቃላችሁ፣ ከሰው ከምድር ያልፋሉ እነዚህ ሰዎች ሰማይ ላይ ከፍ ይሉና አምላክ ያውቃሉ ወይ፣ እግዚአብሔር አዋቂ ነው ወይ፣ ምን ያውቃል እሱ ብለው ከምድር አልፈው ሰማይን እስከ መናገር ድረስ በሰማይ ላይ አፋቸውን እስከ ማላቀቅ ድረስ ይደርሳሉ። ክፎች፣ እንግዲህ ክፎች እንዲህ፣ ክፎች ይህንን ይመስላሉ። ሁልጊዜ ግድ የለሾች፣ ሀብት በሀብት ናቸው ስሙኝ እዚህ ጋር ሁል ጊዜ ግድ የለሽና ሀብት በሀብት ናቸው። ስለዚህ ሰው በአይነ ጉድ ነው የሚገርመን። ስለዚህ እነዚህ ሰዎች ግድ የለሾች ናቸው። በሀብት ላይ ሀብት ነው። በጤና ላይ ጤና ነው። ምንም ስቃይ የለባቸው። ይህንን አይቼ ቀንቻለሁ። ልቤ ተወስዷል። ከእስራኤል መቅደስ ከድንኳኑ ወጥቻለሁ። ወደ እነዚህ ሊሄድ ጫፍ ላይ ነኝ ብሎ ይናገራል። እንደዚህ ይላል ቀጥሎ፣ ለካ ልቤን ንጹህ ያደረግኩት በከንቱ ነው። አሁን ስሙኝ፣ ቁጥር አንድ ላይ ምን አለ? እግዚአብሔር ልባቸው ንጹህ ለሆነው ለእስራኤል እንዴት ሸር ነው። ይሄ ሰው በንጽህና የኖረ ሰው ነው፣ ነገር ግን አመፀኞችን አየ፣ የአመፀኞችን አኗኗር አየ። የህይወታቸውን ዜዬ ካየ በኋላ ለካ ልቤን ንጹህ ያደረግኩት በከንቱ ነው። ለካ እግዚአብሔርን ያን ሁሉ ዘመን ያገለገልኩት በንጽህና በቅድስና ይኖርኩበት ዘመን ከንቱ ነው ማለት ነው ብሎ ሰውየው ምን አይነት መረዳት ውስጥ እንደገባ ተመልከቱ። ዛሬ በዚህ በንደር መረዳት ውስጥ ያለን ሰዎች እንኖራለን። አንድ የሚገርም ነገር ላሳያችሁ ነው፣ ለራሴ በህይወት የተማርኩትን። በእግዚአብሔር ቤት ረዥም ዘመን የኖራችሁ ያገለገላችሁ፣ በእግዚአብሔር መንግስት ውስጥ ለእግዚአብሔር መንግስት ለዘላለም ሀዩ ህይወት ራሳችሁን ሰጣችሁ በብዙ መንገድ ውስጥ ያለፋችሁ ህይወት በቃ ምንድን ነው? ለዚህ ነው ልቤን ንጹህ ያደረግኩት፣ ለዚህ ነው ራሴን በቃ እንትን ብዬ ሰብስቤ የኖርኩት ብላችሁ ግራ እስክትጋቡ የምታልፉበት ያለፋችሁበት ህይወት አለ። እዛ እንደዚያ ለካ ልቤን ንጹህ ያደረግኩትኝ በከንቱ ነው፣ እጄንስ በየዋህነት የታጠብኩት በከንቱ ኖሯልን? እጄንም በየዋህነት የታጠብኩት ከክፉ ራሴን የከለከልኩት ከክፉ ተቆጥቤ ነርኩት በከንቱ ነውን? ይላል። ራሱን ይጠይቃል። ከዛ እንደዚህ ይላል። ቀኑን ሙሉ ተቀሰፉ፣ ጠዋት ጠዋትም ተቀጣ። እኔ እንደዚህ እናገራለው ብልማ ኖሮ የልጆችን ትውልድ በካዱ ነበር። በጌታስ ምን አይነት መረዳት እንዳለው ተመልክቶ አሁን ደግሞ ቁጥር አስራ አምስት ላይ እኔ እንደዚህ እናገራለው ብልማ ኖሮ የልጆችን ትውልድ በካዱ ነበር። ይሄ ሰው በዚህ ድካም ውስጥ ሆኖ እንኳን እንደዚህ ተነስቼ ልብን ንጹህ ማድረግ በቅድስና መኖር ለእግዚአብሔር መኖር ከንቱ ነው ብዬ ብናገር ትውልድ አበላሻለሁ። ግብቶች ይህንን ተነስቼ እግዚአብሔርን ማገልገል ለእግዚአብሔር መኖር በክርስትና እንደዚህ መኖር ከንቱ ነው ብዬ ብናገር ትውልድን አበላሽና አበላሻለሁ። ትውልድ ይበላሻል ይልና በድካም ውስጥ ሆኖ ይህ ሰው አሁንም የእግዚአብሔር ልብ ወይንም ንጽሕናውን እንዳላጣ እንመለከታለን። እንደዚህ ይላል ቁጥር 16 ላይ ይህ ነገር ለመረዳት በሞከሩ ጊዜ አድካሚ ተግባር መስሎ ታየኝ። የትኛው ነገር? ይህን ነገር ወዳጆች በደንብ ስሙ። አንዳንድ ነገሮች ከመንፈስ ቅዱስ ከእግዚአብሔር ሕልውና ውስጥ ወተን መረዳት አንችልን ይሄ ሰው ከመቅደስ ርቋን ልባቸው ንጹህ ከሆኑ ከእግዚአብሔር ጋር ከእግዚአብሔር ጋር ከሚኖሩ ሰዎች ከእግዚአብሔር ህልውናውን ፈቀቅ ብሎ መሀል ላይ ነው ያለው ስለዚህ የአመፀኞችና ከአመፅ ነፃ ነው በቅድስና በእውነት የሚኖሩ ሰዎች ልዩነት ግራ ገብቶታል ይህን ነገር ለመረዳት ባሰቡ ጊዜ አድካሚ ተግባር ሆነ ድካም ነው በቃ እንዴት ይህን ነገር መረዳት በጣም ይከብዳል ብሎ አሰበ። ምክንያቱም መረዳትም ስለማይችል እንዴት ትረዳላችሁ እግቶች ከዛ ራሱ ይህንን ነገር ይመልሳል። ይኸውም ይላል ቁጥር አስራ ሰባት ላይ በጣም ደስ የሚለው ቃል ይኸውም፣ ወደ አምላካችን መቅደስ እስክገባ መጨረሻቸውንም እስካይ ድረስ ነው። ወደ መቅደስ እስክመለስ ድረስ ነበር። ይሄ ሁሉ ይከብደኛል። ወደ ራሱ ወደ እግዚአብሔር ፊት እስክመለስ ድረስ ወደ እግዚአብሔር ህልውና እስክመለስ ድረስ አድካሚ መስሎ፣ ልክ ወደ መቅደስ ሲመጣ ወደ እግዚአብሔር ህልውና ሲመጣ ነገሮችን በእግዚአብሔር አይን መመልከት ሲጀምር እግዚአብሔር ምን እንዳሳየው ተመልከቱ። ቁጥር አስራ ሰባት ላይ ይኸውም፣ ወደ አምላክ መቅደስ እስክገባ መጨረሻቸውንም እስካይ ድረስ ነበር። እንደዚህ ይላል። ቁጥር አስራ ስምንት በእርግጥ በሚያዳልጥ ስፍራ አስቀመጥካቸው። ቻ ይውላችሁ። አሁን እንደዛ የተቀናለት ህይወት ለካ ድጥ ላይ ያለ ነው። ድጥ ታውቃላችሁ። ድጥ ላይ ለቆመ ሰው ታዝናላችሁ እንጂ አትቀኑ። አንድ እግሩን አንስቶ የሚቀጥለውን እግር ሊያነሳ የማይችል ህይወት ነው። ድጥ ላይ ነው የቆሙት። እግዚአብሔር አሳየኝ፣ አይኔን ከፈተው። ለካ በሚያዳልጥ ስፍራ ነው ያሉት ለካ በእርግጥ በሚያዳልጥ ስፍራ አስቀመጥካቸው፣ ወደ ጥፋት አወረድካቸው። እንዴት ፈጥነው በቅስፈት ጠፉ! በድንጋጤ ፈጽመው ወደሙ። ድንገት ነበረ ጥፋታቸው። ያ ሁሉ ከምድር አልፈው ሰማይን ካልተናገርን፣ እግዚአብሔርን ካልተናገርን ያሉ ሀብት በሀብት የሆኑ ጭንቀት የሌለባቸው መከራማ አይነካቸው። ያ ሁሉ ለካ ቅስፈታዊ ጥፋት ጀርባቸው ላይ ይዘው ነው። ለካ በቅስፈታዊ ጥፋት ተከበው ነው። ድጥ ላይ ቆመው ነው። ለካ ያን ሁሉ የሚሆኑት አለና፣ የዚህን ሰው መጨረሻ ላሳያችሁ ነው። አስቀመጥካቸው፣ ወደ ጥፋትም አወረድካቸው። እንዴት ፈጥነው በቅስፈት ጠፉ! በድንጋጤ ፈዘዙ፣ ወደሙ ሰው ከእልሙ ሲነቃ እንደሚሆን ጌታ ሆይ አንተ በምትነሳበት ጊዜ እንደ ቅዠት ከንቱ ታደርጋቸዋለህ። ነፍሴ በተማረረች ጊዜ ልቤም በተቀሰፈ ጊዜ ስሜት የሌለው አላዋቂ ሆኑ፣ በፊትም እንደ እንስሳ ሆኑ። አያችሁ ምን አይነት አስተሳሰብ እንደነበረው። ይህንን እንዲያስብ ያደረገው ምን አይነት የህይወት ውርደት ውስጥ የህይወት ድካም ውስጥ የህይወት በቃ የታች በጣም በህይወት እንደወረደ ተመልከቱ። የሚገርመኝ ግን የእግዚአብሔር ቃል ቁጥር ሀያ ሶስት ላይ እንደዚህ ይህም ሆኖ ዘወትር ከአንተ ጋር ነኝ። ይህም ሆኖ የቱ ይሄ ሁሉ ሆኖ ዘወትር ከአንተ ጋር ነኝ። እባካችሁ እንደ ታናሽም እንደ ታላቅም ልምከራችሁ፣ በህይወት ዘመናችሁ በምንም አይነት ህይወት ውስጥ ግቡ፣ ምንም ሆናችሁ ከእግዚአብሔር ጋር ሆኖ የወደቀ አንድ ቀን ስለሚነሳ፣ የሳተ አንድ ቀን ስለሚመለስ፣ የደከመ ስለሚበረታ፣ በኃጢአት ውስጥ አቅም ያጣ አንድ ቀን ያንን ቀንበር ሰብሮ በእግዚአብሔር ጸጋ አንድ ቀን ስለሚነሳ ይህም ሆኖ ዘወትር ካንተ ጋር ነኝ። ብትደክሙም በእግዚአብሔር ፊት ሆኖ በእግዚአብሔር ህይወት ውስጥ በእግዚአብሔር እጅ ላይ ሆኖ ከዛ እንደዚህ ይላል፣ አንተ ቀኝ እጄን ይዘህኛል፣ በምክርህም መራሃኝ። እግዚአብሔር እንደዚህም ሆኖ ይህን ሰው አለቀቀው፣ ይዞታል እግዚአብሔር። ማንንም አይጥልም። ልንገራችሁ፣ በዚህ ውስጥ ያላችሁ ወንድሞች እህቶቼ፣ እግዚአብሔር በምንም አይነት ህይወት ውስጥ ሆኑ እግዚአብሔር አይጥላችሁ። በዚህ ነው። ይህም ሆኖ ዘወትር ከአንተ ጋር ነኝ፣ ደክሜም አቅም አጥቼም በአመፀኞች ቀንቼ ልቤን ንጹሕ ያደረግኩት ከንቱ ነው ብዬ ያንን መልካም ህይወት ኮንኜ እንደዚህ በስንፍና ህይወት ውስጥ ሆኜ እንኳን ዘወትር ከአንተ ጋር ለኛል። አንድ የጸሎት አዳር ፕሮግራም ላይ የምንሰማው አንድ ወዳጄ ሲያገለግል ነው። ሰዎቹ እየጸለዩ እየጸለዩ ደክሟቸው አብዛኞቹ ተኙ። ከዛ አንድ እናት አልተኙ አልተኛችም። ከዛ ሁሉም ተኝተዋይና ጌታ ሆይ እኔ ባህሪያ ብቻ ይሁል እየተጋው ነው ሁሉም ተኝተዋል፣ እኔ ግን በፊት በትጋት እየጸለይኩ ነው ስትል አንድ ወንጌላዊ ሰማትና፣ እናት ዝም ብለው ለምን አይጸልዩም? እኛ ብንተኛም በአምላካችን በእግዚአብሔር ፊት ነው ብለዋል። ምን ልላችሁ ፈልጌ ነው? ብትደክሙም እግዚአብሔር ፊት ድከሙ፣ ብትወድቁም እግዚአብሔር እጅ ላይ ውደቁ። ብትዝሉም እግዚአብሔር እጅ ላይ ይዝሃሉ መቼም ጸሐፊው እንደሚናገር አንተ ቀኝ እጄን ይዘህኛል በምክርህም መራህኝ ስለያዘው እግዚአብሔር እንዴት እንደመከረው እግዚአብሔር እንዴት እንደመራው የመራውም እግዚአብሔር የመራበትን መንገድ ከዚህ ቀጥሎ ይናገራል ኋላም ወደ ክብር ታስገባኝ አለ በሰማይ ካንተ በቀር ማን አለኝ በምድርስ ካንተ ሌላ የምሻው የለኝም። ይወላችሁ ሐሳቡን እንዴት እንዳስቀየረው ቁጥር አንድ ላይ እግዚአብሔር ልባቸው ንጹህ ለሆነ ለእስራኤል እንዴት ቸር የእግዚአብሔርን ቸርነት ላሳያችሁ ነው። ይህን ሰው እግዚአብሔር የመለሰበትን መንገድ ልንገራችሁ። እግዚአብሔር ከኃጢአተኞች በላይ በሆነ በረከት ሰጥቶት አይደለም የመለሰው። አመፀኞች ካላቸው ነገር በላይ ሰጥቶት አይደለም የመለሰው። ገብቷቸዋል። እንዴት እንደመለሰው ተመልከቱ። ከኋላም ወደ ክብር ታስገባኛለህ። በሰማይ ከአንተ በቀር ማን አለኝ? በምድርም ከአንተ ሌላ የምሻው የለኝም። አንተን ነው ምሻው አለ። የእግዚአብሔር ቸርነት የወላችሁ ራሱ እግዚአብሔር ነው፣ ሌላ አይደለም። ይህ ጻፊ ይህ ዘማሪ መጨረሻውን ተመልከቱ። እግዚአብሔር ሲመራው፣ ቀኙን ይዞ ሲመራው ምን አለን? በሰማይ በምድርም ከአንተ ውጭ የሚሻው ነገር የለኝም አለ የለኝም። አንተ ነህ ለኔ ሁሉ ነገሬ አንተ ነህ ይልና እንደዚህ ይላል። ስጋዬ ሊደክም ስጋዬም ልቤም ሊደክም ይችላል። እግዚአብሔር ግን የልብ ብርታቴ፣ የዘላለም እድል ፈንታዬ ነው። ስጋዬ ልቤም ሊደክሙ ይችላሉ። እግዚአብሔር ግን የልቤ ብርታት፣ የዘላለም እድል ፈንታዬ ነው። እነሆ ከአንተ የሚርቁ ይጠፋሉ። አንተን ታማኝ ያልሆነላቸውን ሁሉ ታጠፋለህ። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ጌታ እግዚአብሔር መጠጊያ ያድርጌዋለሁ ስለ ሥራህም ሁሉ እናገር ዘንድ ይላል ጌታ። ይባል ለእኔ ግን አለ ወደ እግዚአብሔር መቅረብ ይሻለኛል። በሰማይም በምድርም ከአንተ ውጭ የምሻው ምን አለኝ? ይህ ሰውዬ እኮ የሚፈልገው ነገር ቁጥር አራት ቁጥር አምስት ስለ የአመፀኞችን ህይወት አይቶ የፈለገው ነገር ብዙ ነበር። እንደነሱ መሆን ፈለገ፣ እንደነሱ መሆን ተመኘ። ነገር ግን እግዚአብሔር ሲመራው፣ እግዚአብሔር ቀኙን ይዞ ወደ እውነት ሲመራው፣ ወደ መቅደስ ሲመለስ፣ ወደ ህልናው ሲመለስ፣ ለካ ከእግዚአብሔር ውጪ ሁሉም ነገር ከእግዚአብሔር ውጪ እንደሆነ አሰበ። ከአንተ ውጭ ምን እሻለዋለሁ? አንተ የዘላለም እድል ፈንታዬ ነው አለው። ወዳጆቼ፣ የእግዚአብሔር ቸርነት በመጽሐፍ ቅዱስ ውስጥ በብዙ መልክ ተገልጧል። ለአብርሃም ቤት ይስሐቅን ሰጥቶ፣ ለዘካርያስ ዮሐንስን ሰጥቶ ብዙ ቸርነትን ገልጧል። በብዙ ለዚህ ለአሳፍ ግን እግዚአብሔር ቸርነትን የገለጠው ራሱን ነው። ራሱን አብራር። ከሱ በላይ ማንም እንደሌለ ምንም እንደሌለ እግዚአብሔር ራሱን ገለጠለት፣ ራሱን አሳየ። አንተ እድል ፈንታይናል አንተ የዘላለም እድል ፈንታይ። ስለዚህ በሰማይ በምድርም ከአንተ ውጭ የምሻው ነገር ምን አለኝ? ስለዚህ ዛሬ ምናልባት በእንዲ ያለ ህይወት ውስጥ ያለን ሰዎች ካለን የጌታ መንፈስ ስለሚመክረን በተለያየ ህይወት ውስጥ ያለፋችሁ ሰዎች በተለያየ ህይወት ውስጥ እያለፋችሁ ያላችሁ ሰዎች አላችሁ እግዚአብሔር ቸር ነው እግዚአብሔር ቸር ነው የሱም ቸርነት ራሱ ራሱን መግለጡ ነው ራሱን ለእናንተ ለእኔ ለእናንተ ለእያንዳንዳችን መግለጡ ነው ከሱ ውጭ ከሱ የሚበልጥ ምንም ነገር የለም ስለዚህ የአሳፍ ድምዳሜ እንደዚህ ይላል፤ ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ወደ ኃጢአተኞች፣ ወደ ክፋት አመፀኞች ሳይሆን ተመልሼ ወደዚያ ልባቸው ንጹሕ ወደሆነው ከእግዚአብሔር ጋር ተጣብቀው ወደሚኖሩት፣ ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ከአንተ የሚርቁ ይጠፋሉ። ጥፋት ነው መራቅ፣ ጥፋት ነው መሸሽ ህልውና ግን ያ ከጥፋት የሚታደገን ነው ብሎ ይናገራል። ስለዚህ በዚህ ሰዓት ላይ ለልባችሁ እንደዚህ ብላችሁ ንገሩ። በህይወት መንገድ ላይ ብዙ ነገር ሆኖባችኋል፣ ሆናችኋል በህይወታችሁ ግር እስክትገኙ ድረስ በእውነት መጽሐፍ ቅዱስ እኮ ሲሆን ሲሆን መልካም ነገር እግዚአብሔርን የሚፈልጉ ከመልካም ነገር አይጎሉም ይላል ገብቷቸዋል። ክፉዎች ግን በዚህ መጠን ሲሳካላቸው ሲሆንላቸው አይተን ነገር ሁሉ ግር ይለናል። ነገር ግን ክፎች የሌላቸው ነገር አንድ ነገር ነው። ራሱ እግዚአብሔር እግዚአብሔር ከምንም በላይ የሚበልጥልን ቸርነታችን ነው። ከምንም በላይ ከምንም በላይ ስለዚህ በእንደዚህ ያለ ህይወት ውስጥ ያለን ሰዎች ይህም መልእክት እንድናሰላስል እጠይቃችኋለሁ። እግዚአብሔር አምላክ ቃሉን ይባርክልን። እንጸልያለን። ልውል አባታችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስምህ የተባረከ ይሁን። ዳዊት እንደተናገረ አንተ ምስጋና የነ እንዳለ አቤቱ አንተ ሁሉ ነገራችን ነህ። ቸርነታችን አንተ ነህ። እግዚአብሔር ዓለማችን አንተ ነ ሁሉ ነገራችን አንተ ነ። እግዚአብሔር አምላክ ሆይ ከአንተ ጋር የኖርንበትን ዘመን ተጸጽተን እግዚአብሔር እንደ ከንቱ አንቆጥር። ከአንተ ጋር የኖርንበት ዘመን ከሁሉ በላይ ነው። ልንወድቅ እንችላለን፣ ልናጣ እንችላለን፣ ልንታመም እንችላለን። እግዚአብሔር አምላክ ሆይ አቤቱ ምንም ልንሆን እንችላለን። ከአንተ ጋር የኖርንበት ዘመን ግን የበረከት ዘመን ነው፣ የሰላም ነው። እግዚአብሔር አንጸጸትም አንጸጸትም። ሰይጣን በህይወት ድካም ስቦን እግዚአብሔር አምላክ ሆይ ክፉን ዓለም አሳይቶን አንተ ክፉ እንደሆንክ ስሎብን ሊሆን ይችላል፣ ግን አንተ እግዚአብሔር አምላክ ሆይ በጌታ በኢየሱስም ቸርነክ መልካምነ ከጥፋት እግዚአብሔር አምላክ ያዳን በአንተ ዓለም ውስጥ ጥፋት የለም። በአንተ ዓለም ውስጥ እግዚአብሔር ውድቀት የለም። በአንተ ዓለም እግዚአብሔሩ መጨረሻችን ያማረ ነው። እግዚአብሔር አምላኮይ እነዚህ ክፉዎች የተሳካላቸው የመሰላቸው እግዚአብሔር ሆይ ምንም የተደላ ሁሉ ያላቸው የመሰላቸው መጨረሻቸው ጥፋት ነበር። መጨረሻቸው ውድቀት ነበር። መጨረሻቸው እግዚአብሔር አምላክ ሆይ የማይመለሱበት ጥፋት ነበር። እግዚአብሔር ከአንተ ጋር የጀመረ ደካማም ይሁን ብርቱ መጨረሻው መልካም ነው። እግዚአብሔር ከአንተ ጋር ሕይወት የጀመረ ከአንተ ጋር ያለ ሰው ሲወድቅ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም አሁንም ለእኔም ለወንድሞቼ ለእህቶቼ፣ እግዚአብሔር ሆይ ከአንተ ጋር የምንሰነብትበት ጉልበት፣ ከአንተ ጋር በህልውና ውስጥ የምንቆይበት በድካምም በብርታትም፣ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም የምንሰነብትበት የምንቆይበት፣ እግዚአብሔር ወደ አንተ የምንቀርብበትን ጸጋ በኢየሱስም እንድታብዛልን እንጸልያለን። በዚህ እግዚአብሔር ሆይ የደከሙ ቢኖሩ አቤት አቅም ያጡ ቢኖሩ በተለያየ የህይወት ድካም ውስጥ ያሉ ቢኖሩ እግዚአብሔር አምላኮች በኢየሱስ ስም ጸጋ አሁን ጌታ ሆይ ኃይል እንዲሆናቸው ብርታት እንዲሆናቸው አቅም እንዲሆናቸው በኢየሱስ ስም እንጸልያለን። እግዚአብሔር አምላኩ በኢየሱስ ክርስቶስ በዚህ ቃል እንድታነሳን እንድታበረታን፣ ወደ እልውና እንድትመልሰን። ለእኔ ግን እንዳለ ለእያንዳንዳችን የሚሻለው የሚበጀው ወደ አንተ መቅረብ ነው። ወደ አንተ መምጣት ነው። ወደ አንተ ወደ ህልውናው አብዝተን መቅረብ ነውእና እና በኢየሱስ ስም ወደ አንተ የሚያቀርበን ቅዱስ መንፈስ ቅዱስ የሆነው ጸጋ በጌታ በኢየሱስ ስም እንዲበዛልን እንጸልያለን ስለምታበዛልን በዚህ ክብር በዚህ ጸጋ እግዚአብሔር ሆይ በኢየሱስ ስም ስለምታኖረን ከአንተ በላይ የሚበልጥብን ነገር ስለሌለ፣ አቤቱ እግዚአብሔር አምላክ በኢየሱስ ስም ስም ይባረክ። እግዚአብሔር አምላክ ዳዊት እንደተናገረ እግዚአብሔር አምላክ ነው ለእኛም በራልን እንዳጌታ ሆይ በኢየሱስ ክርስቶስ ስም አንተ ስለተገለጥክልን፣ ከአንተ የሚበልጥ ነገር እንደሌለ ጌታ ሆይ ልታሳውቀን፣ ልትገልጥልን፣ መረዳትን ልትሰጠን ስለወደርክ ስም ይባረክ። አሜን። በነገር ሁሉ ከፍ በል። ሁሉ ለአንተ ክብር ይሁን በጌታ